እነዚህ ጓደኛ የነበረችው አልዋሸውኝም። ብዙ ላይፍ አሳልፈናል፣ አብረን እንጆይ አድርገናል። ብዙ ሀገር ሄደናል ለመዝናናት። አሁን ላይ ታውቃላችሁ ሩታ በጣም ነው ያሳዘነች። ምክንያቱም ነፍሰ ጡርነች ሆርሞን ይዛባል፣ በጣም ትጎዳለች። እውነት ለመናገር ነፂ እስከዛሬ ዝም ብለሽ አሁን ለምን መጣሽ? እንግዲህ ሁላችሁም እንዳያችሁት አሁን በሰራው ቪዲዮ ላይ አብርሃም አምኗል ማለት ነው። ባያምን ነበር የሚገርመኝ። ወላይ ነው ምላችሁ የነፂን ፎቶና የአብርሃምን ፎቶ ከሩታ ጋር በነበሩበት ሰዓት የሆነ ሰዓት ሩታ በብር እንደምትሰራ ይችናት ፍቅረኛው ብለው ወላይ ልከውልኝ ነበር ማለት ነው። ጉድ ጉድ ጉድ ጉድ እኔ በፊት አላመንኩም ነበር። ዛሬ ግን ነፂ የምትለቃቸው ነገሮች ቪዲዮ በቲክቶክ የሚወጣው ጉድ በጣም ብዙ ነገር እንዳሳለፉ ነው የሚያሳየው ማለት ነው። ሰላም ሰላም! ውድና የተከበራችሁ የሄሎ ሚዲያ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ክፍል ሰላማችሁ ብዝ ትትርፍ ይበል እያልኩ ዛሬም እንግዲህ እና ያልቅባቸው አዳዲስ አጀንዳ ይዘውልን መጣ ተደርገዋል በሚገርም ሁኔታ። እኔ ወላሂ ማለት ነው ማለት ነጽ የመጣችበት መንገድ ዛሬ ላይ ምን ልሁን ብላ ነው ሩታ ስታረግዝ እንደገና? ቅናት ነው ወይስ ምንድን ነው? በእርግጥ አብርሃምም ጓደኛው እንደነበረች እንዳልተስማሙና እንደተለያዩ ዛሬ በሰራው ቪዲዮ ላይ አምኗል። እሷ ግን ምንድን ነው ያለችው? ዩኒቨርሲቲ ሲሄድ ከሩታ ጋር ያው ብር እየከፈላት አብረው እንደሚሰሩ አንዳንድ ነገሮችን ሳይ ደግሞ ለሥራ ነው ስለሚለኝ እኔ በዛ ተረጋግቼ አምኜ ነበር የተቀመጥኩት። እሱ ግን ዋሽቶኛል እያለች ነው። ከእሷም ጋር ረጅም የፍቅር ህይወትን አሳልፈዋል። እኔ ግራ የገባኝ ማለት ነው በስንት ዓመቱ ነው የጀመረው አብርሃም? ፍቅረኛ ማለት ፍቅር አለች፣ እዚ ጋ ሩት አለች እችኛለች። በነገራችን ላይ እኔ እንደሰማሁት ከፍቅር ጋር የእውነት የፍቅር ህይወት አልጀመሩም በብር ነው ብር እየተከፈላት እየሰራች እንደሆነ ትክክለኛ ፍቅረኛው ይች እንደሆነች፣ ሀታ ሩታ በብር እንደነበረ ነው የማውቀው፣ ከበፊት የነገሩ ሰዎች ማለት ነው። ግን አንዳንድ ነገሮችን ስናይ ያው በመላመድም በተለያየ ነገር ሩታና አብርሽ ተፋቅረው ሽማግሌ ተልኮ ተጋብተው ዛሬ ላይ ነፍሰ ጡር ናት። ይሄ ሁሉ ከሆነ በኋላ የነጺ ዝጋ መጥቶ የልዳማ ይሁን የጸጸት ይሁን የቅናት ይሁን ባይገባኝም፣ ነፂ ትክክል አይደለሽም። መጀመሪያ ስትፈቅጅለት መላመድ አለ። የሰው ልጅ ፍቅር የሚይዘው መላመድ ሲኖር ነው። ያኔ ነው የተሳሳትሽው። ከእሷ ጋር በብር ስራ ብለሽም ከፍለሃት ስሩ ብለሽ ስለፈቀድሽለት እነሱ እንግዲህ ወደ ፍቅር ቀይረውታል። ያ ደግሞ አንቺ ይህን ፍቅራቸውን አይተሽ ከእሱ ጋር ልትጨርሽ ነበር የሚገባው እዚጋ መጠሽ መጥተሽ የሩታን ህይወት ባት በጠብጪ መልካም ነው ብዬ አስባለሁ። አንቺ እንዳልሹ አብርሃም እንግዲህ እንደተጣላችሁ የተጣላችሁበት ምክንያት ምንም ነገር መናገር አይፈልግም። አንቺ ግን ከእሷ ጋር ሆኖ እሱ ከዳኝ ነው እያልሻለሹ፣ በጣም ከባድ ነው። እዚህ ጋር እየተጎዳች ያለችው የእውነት ለመናገር ሩታ ናት። አሁን ላይ እንግዲህ አስቡት ነፍሰ ጡርናት በዛ ላይ ሴት ልጅ ስታረግዝ ደግሞ የሆርሞን መቀያየር አለ፣ ብዙ ችግር አለ። እና በጣም ነው የምታሳዝነውን ያሳዘነችኝ እሷ ነች። አንተ ከመጀመሪያ እንደዚህ አይነት ውስጥ ስትገባ የመጀመሪያ ህይወትህን ጨርሰህ አሰናብተህ ነበር መምጣት ያለብህ። እሷ የምትለው ሌላ ነው፣ አንተ እያልክ ያለው ሌላ ነው ማለት ነው። እና በጣም ነው የሚያሳዝነው። በሴት ልጅ ላይ ባትጫወት መልካም ነው። በእርግጥ እሷ እንዳወራችሁ ነጽ እንዳወራችሁ ከሆነ ታሪካችሁ፣ አንተ ጋ ነው ስህተት ያለው ብዬ አስባለሁ። አንተ ጋ ብቻ ሳይሆን እሷም ጋ ነው ስህተት አለ። ወንድ ልጅ አምኖ ከሴት ጋ ስራ ብዬ እኔ ባሌን አልክም። ምክንያቱም በመላመድ መሀል ፍቅር ይመጣል። ግን ይሄ ሁሉ ታሪክ ሲፈጠር ሽማግሌ ሲላክ ያ ሁሉ ሲሆን የት ነበረች? ዛሬ እንዴት መጣች? የእውነት ሩታ ስታረግዝ ከእንቅልፏ ባና ነው እያየች የነበረችው ሁላ ለስራ እንደሆነ ድራማ እንደሆነ ነበር የምታምነው። ማለት መቼም እዛው ቡታጅራ ተቀምጣ ይሄንን እውነት አታቅም ወይም አትረዳም ብዬ አላስብም። እና የት ነበርሽ ነፂ? በእርግጥ አንቺም የደረሰብሽ ነገር ያሳዝናል። ግን ደግሞ ይሄን ሁሉ ርቀው እስኪሄዱ ድረስ የት ነበርሽ? በጣም ቲክቶክ ላይ ብታዩ በጣም የሚገራርም ቪዲዮዎች እየወጡ ነው። ከእሱ ጋር ልደቷን ሲያከብርላት ምናምን ነገር ሜሪንዳ ሲጠጡ ሜሪንዳ ሲጠጡ ምናምን እና ብዙ የፍቅር ህይወቶችን እንዳሳለፉ ነው የተረዳሁት። ግን እስከ ዛሬ ከሩታ ጋር የነበራቸውን ግንኙነት በሶሻል ሚዲያ እያየሽ እንዴት አስችሎሽ ዝም ብለሽ ዛሬ አርግዣለሁ ብላ ስትመጣ እንዴት መጣሽ? ይሄ በጣም ውስጤን እንትን ብሎኛል። ለማንኛውም ሩታዬ ተረጋጊ፣ አብርሃምም ታሪኩን ተናግሯል። አንተም ይቅርታ ጠይቀህ ነገራቶችን በሰላም ብትፈቱ። ምክንያቱም ለሩታ ጥሩ አይደለም። አሁን ባታበሳጫት መልካም ነው፣ ለጽንሱም ለሁሉም ነገር ማለት ነው። መቼም አጀንዳ አትጡ ብሎናል። ለእኛ አጀንዳ መጣችሁልን። ለማንኛውም ይመቻችሁ። ትንሹ ሄኖክ ድንቁ ሆነ። ብቻ ሌላም እንዳትመጣ ይህን ነው የምፈራው። ቪዲዮ ላይክ አድርጉ። ደና አሁን ወዳቸዋለሁ።